ሰላምን በሰላሙ ጊዜ መስራት ለነገ የሚባል ጉዳይ አይደለም። የግጭት ችግሮችንና አዝማሚያዎችን በመረዳት የሰላም ባህልንም ለመገንባት ሚናው የጎላ ነው። ይህንን የተረዱ የወልቂጤ ከተማ ነዋሪዎች ለሰላማቸው ዘብ በመቆምና አለመግባባቶችን በመፍታት ከተማቸው ዛሬ ሰላም መሆኗን ይናገራሉ። አሁን የተሻለ ሰላም አለ። የዚህ ሰላም ውጤትና ህዝብና መንግስትና ፓርቲ ተናበው የመስራታቸው ውጤት ነው። የመንግስት አካላት ብዙ ለፍተዋል፣ ደክመዋል። ለዚህ ሂደት ደግሞ ህዝቡም በጎ ምላሽ ሰጥቷል። ያው የአሁን ፓርቲያችን ከመጣ በኋላ መንግስት አብዛኛው ስራዎች እየሰራ ነው ያለ እየተሰሩ ስራ ከዚህ በፊት ከነበሩት ሰላሞች አሁን አንጻራዊ ሰላም የመጣው ማህበረሰባችን በጣም ለፊ ሰሪ እና ብዙ ነገር አልሚ ነው። ከዚህ ከሰላሙ ጋር ተያይዞ አሁን አንጻራዊ ሰላም አለ። ህዝቦች በጋራ ወጥተው ይገባሉ፣ አብረው ይሰራሉ። ብዙ ማህበራዊ ኑሮዎች በጋራ እየተከናወኑ ይገኛሉ። ጥሩ ደረጃ ላይ እንዳለ ነው የሚሰማኝ ማለት ነው። አሁን የወልቂጤ ሰላም ጥሩ ነገር አለ በአሁኑ ሰዓት። ነገር ግን ያው ሰላም የሚያስጠብቀው ማህበረሰቡ ህብረተሰቡ ራሱ ነው። ያው የከተማው ነዋሪ ሰላሙን ለማስጠበቅ ብዙ ስራ እየሰራ ነው። ከነጋዴው፣ ከሽማግሌው፣ ከመንግስት ሰራተኛው፣ ከነዋሪው፣ ከወጣቱ ከከተማው መንግስት ጋር ተባብሮ ሰላሙን ለማስጠበቅ ደፋ ቀና እያለ ነው። በአሁኑ ሰዓት በከተማው ዘላቂ ሰላም ለማስፈንና የህዝቦችን አብሮነትና አንድነት ለማጠናከር የሚፈጠሩ አለመግባባቶችን በሀገር በቀል የግጭት አፈታት ዘዴ በመፍታት የህዝብ ለህዝብ ትስስር እንዲዳብር እየተሰራ መሆኑን የወልቂጤ ከተማ አስተዳደር ከንቲባ አቶ ሙራድ ከድር ተናግረዋል። የክልሉ መንግስት ከፌዴራል መንግስት ጋር በመሆን ከዞንና ከከተማው ጋር በመቀናጀት ጠንካራ የሆነ የጸጥታ የህግ ማስከበር ስራ የተሰራበት ሂደት አለ። በዚህም ኮማን ፖስት በማዋቀር በዚህ ተግባር ላይ ሲሳተፉ የነበሩ ህገወጥ አካላቶችን አነፍንፎ በመያዝ ተጠያቂ በማድረግ እንደዚሁም የአካባቢ የሀገር ሽማግሌዎች እንዲሁ በማሰባሰብ ችግሩ በውይይት በሽምግልና የሚፈታበት መንገድ ለሰላም አብዝተው እንዲሰብኩ በማድረግ አሁን ያለውን ሰላም እንዲመጣ አድርገዋል ማለት ነው። ለግጭት ምክንያት የነበሩ ችግሮችንም በዘላቂነት ለመፍታት የክልል መንግስት ከፌዴራል መንግስት ጋር በመቀናጀት የጥናት ቡድን ተዋቅሮም እየተሰራ ስለመሆኑ ከንቲባው ገልጸዋል። በተለይ በብልጽግና ፓርቲ የሰዎች ደህንነት የሰዎች ሰላምን አብዝቶ የሚሰራ ፓርቲ ነው። ሲጀመርም ፓርቲው ሰው ተኮር ፓርቲ ነው ያ እንደመሆኑ መጠን ቁርሾ የሆኑ ጉዳዮችን ለመፍታት በተለየ መልኩ ትኩረት ተደርጎ እየተሰራ ያለበት ሂደት አለ። ይህም መነሻ በማድረግ የማዕከላዊ ኢትዮጵያ ክልል ከፌዴራል መንግስት ጋር በመቀናጀት ችግሩ በዘላቂነት ለመፍታት የጥናት ቡድን በማዋቀር የጥናት ቡድኑ ወደ ከተማችን ገብቶ አጠቃላይ በከተማው ጥናቱን ጨርሶ ወደ ልዩ ወረዳው የገባበት ሂደት አለና በሌላ በኩል ደግሞ የሀገር ሽማግሌዎች እንደዚሁም የጆካ ሽማግሌዎች እና ኦገቶች። ኦገት የቀቢና ልዩ ወረዳ የሽምግልና ዳኝነት ስርዓት ነው። እነዚህ ሁለቱም ሽማግሌዎች ረዥም ጊዜ ውይይት እያደረጉ፣ መድረክ እየፈጠሩ፣ ችግሮች እየለዩ፣ ችግር ፈጣሪው እየለዩ፣ የተጎዱ ሰዎች እየለዩ፣ እየጎበኙ ችግሩ ኮንፈረንስ በሰላም ኮንፈረንስ ለማጠናቀቅ አበክረው እየሰሩ ያሉበት መንገድ አለ። በክልሉ ህዝቦች የተሟላ ሰላምና ልማት እንዳያረጋግጡ ከፋፋይ ትርክቶችን በማሰራጨት ህገወጥ ተግባር በሚሰሩ አካላት ላይ የማዕከላዊ ኢትዮጵያ ክልል መንግስት ህጋዊ እርምጃ በመውሰዱ ሰላምን ማጽናት ተችሏል ያሉን ደግሞ በማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳደር ማዕረግ የመሠረተ ልማት ክላስተር አስተባባሪና የክልሉ መንገድና ትራንስፖርት ቢሮ ኃላፊ ዶክተር መሀመድ ኑሩይ ናቸው። ከፍተኛ የሆነ የሶሻል ሚዲያ ጋጋታ ነው የነበረው። እነዚህ የሶሻል ሚዲያ ጉዳዮች ህዝቡን ወደ አለመረጋጋት ሊዳርጉ የሚችሉ ጉዳዮች ነበሩ። ህዝቡ ተረጋግቶ ሰላማዊ ኑሮን እንዳያከናውን የተለያዩ ከፋፋ የሆኑ ትርክቶችን በመርጨት ህዝቡ እንዳይረጋጋ የማድረግ ስራ ይሰሩ ነበረና፣ እነዚህንም በማስታገስ የተወሰኑትን ህጋዊ እርምጃ እንዲወሰድባቸው በማድረግ የተረጋጋ የሆነ አካባቢዎች እንዲፈጠሩ የተደረገበት ሁኔታ ነው የነበረው።